ሰላም ዲናች በያላች በጥል ነገር ሰላም ነው አሸይና አሸይና አንድ ያላች ሞኝላች አለ ብዙዎች እሱት ጎም እንደል ማለች ላይ ከነ እያደረጋቸው ያደረጋቸው ሀሳቦቻችን ለብዙዎች አካፍሎ ለዚህም ኮልብ አመሰግናቸው አለ ዛሮድ ሚዛናችን ዝን መጣን። እንግዲህ በአማራ ክልል ውስጥ የሚጠበቀው ሹምሽር ነው። እንግዲህ በዚህ ውስጥ እንግዲህ የተወሰኑ ባለስልጣናት ሹምሽሩ ይደረጋል፣ ለውጦች ይኖራል ተብሎ ይጎመታል። ዋና ነገር ሹምሽሩ ብቻም አይደለም፣ ዋና ነገር ተጠያቂነት ነው። እኔ በኢትዮጵያ ውስጥ ታስታውሳላችሁ፣ በዘመነ ህወሃት አንድ ሰው ከአራዳ ክፍለ ከተማ ተነ ተነስቶ የሚሾመው የት ነው? ቂርቆስ ነው ወይ ቂርቆስ ወይ ኮልፌ ወይ አዲስ ከተማ ይሾማል። ይሄ ለውጥ አይፈጥርም። ምንጊዜም ለውጥ የሚፈጥረው በአስተዳደር እርኮንስት ሙስና የበሉ የወነበዱ፣ በህዝቡ ህይወት ኢኮኖሚና ማህበራዊ ጉዳዮች ላይ ለውጥ ያልፈጠሩ ሰዎች ተጠያቂ መደረግ መቻል አለባቸው። አማራ ክልሉ አሁን ለገባበት ግጭት መንስኤ የነበሩ ባለስልጣናት አንዳቸውም አልተጠየቁም። አንዳቸው ከዚህ በፊት ያጠፋ ሙስና የበላ የተሰጠን ኃላፊነት ያልተወጣ ሰው በህግ ካልጠየቀው ቀጣይ የሚመጣው ለምን ይፈራል? ለምን ተጨንቆ ለምን ተጠቦ ስራ ይሰራል? አይሰራም። ምክንያቱም እኮ አልተጠየቀም። የበላውን በልቶ መረጃ እኮ አላቸው። አንደኛው ምን ያክል ሀብት እንዳለው፣ የት የት ቤት እንዳለው እርስ በርሳቸው ከይተዋወቃሉ። ስለዚህ ተጠያቂነት የሚባል ነገር ያስፈልጋል። በየትኛውም ክልል በትግራይ ለምሳሌ ያን ሁሉ ሞት ያን ሁሉ እልቂት ካመጡ ሰዎች አምስት ሰው እንኳን ባለመታሰርና ተጠያቂ ባለመሆኑ ምክንያት ዛሬም በአምባ ገነንነት በማናለበኝነት ለውጊያ ለጦርነትና ለሌላ ግርግር ተነስተን ያል ለምን ተጠያቂነቱ የለም? ተጠያቂነት ያስፈልጋል። በኦሮሚያም ይሆን በአማራ ክልልም ሆን በሶማሌ ይሆን በየትኛውም አቅጣጫ ይሆን ባለስልጣን ሲነሳ ጥሩ ሰርተ ከሆነ ጥሩ የሰራውን አመስግኖ ሸልሞ ከፈ ማድረግ ንጉር ግን በአብዛኛው የህዝብ ጥያቄዎች ባልተሞለሱበት በሰላሙ ጉዳይ ለውጥ አለው አማራ ክልል ውስጥ በኢኮኖሚ ጉዳይ ለውጥ አለ ወይ? አሁን ከስልጣናቸው የሚነሱት ሰዎች የባሰ ህዝቡን አቆረቆዝት ወይስ ለውጡ ፈጠሩ መጎምጎም አለበት። ምንም ለውጥ ከሌለ እንደውም ከድጡ ወደ ማጡ ከሆነ መጠየቅ አለባቸው። በህግ መጠየቅ መቻል አለባቸው። በተሰጣቸው ስልጣን፣ በተሰጣቸው ጊዜ፣ በተሰጣቸው ፍእት ምንድን የሰራችሁበት ተብለው ግምገማ ያስፈልጋል። ያለበለዚያ ቀጥታ ምንም አይመስለውም። የሰራትን ሰርቼ በቃ የቀረን ስራ ይችላል፣ እንደ ጽጋበኛ ቅቤ ነጋዴ የተሸጦ ተሽጦ የቀረን እንደሚበላው ማለት ነው። ስለዚህ ግምገማ መደረግ መቻል አለበት። አንድ ሰው ስልጣን እሱን ሰጠው፣ በተሰጠው ስልጣን ውስጥ ምንድን ነው የሰራው? ይህ ህዝቡን አወያይተዋል ወይ? ለምሳሌ በዚህ ሁለት ዓመት ስልጣን ይዘው ነበር ሰዎች ህዝቡን አወያይተዋል ወይ? አመካክረዋል ወይ? የመፍትሄ ሀሳብ አምጥተዋል ወይ? የመፍትሄውን ሀሳብ ተቆብለው ለውጥ ለመፍጠር ተንቀሳቅሳል ወይ? አይ እኔ በቃ የምችለውን ሞከር፣ ካልቻልክም በቃ ከዛ እንደፈለገ ካለ በዛች በስልጣን ታውቃላችሁ በስልጣን ውስጥ አንድ ወር በቂ ነው የፈለግከውን ያክለው መዝረፍ ተጠያቂነት ኮለለ ማለት ተጠያቂ እነ ዶክተር ይልቃል ከፋለ ተጠይቀዋል ወይ ያን ሁሉ ቁምሱቅል የህዝብ ጥያቄ ባለመመለስ በሙስና ህዝቡ ልቡ እንዲያኮርፍ እንዲሸፉት ያደረጉት ባለስልጣን ተጠይቀዋል ወይ ካልተጠየቁ ደግሞ ከሌሎቹ ምን ደህና ነገር እንጠብቃለን ጥያቄ ከሌሎቹም ምን እንደሆነ ነገር እንጠብቃለን ለምሳሌ ለምሳሌ ጊዜያዊ አስተዳደሩ በትግራይ የነበረው ጊዜያዊ አስተዳደር በትግራይ እያለን የሰላም መዋቅር አስተካክሏል ወይ ህዝቡን አደራጅታል ወይ አነጋግሯል ወይ የትግራይ ህዝብ ከሱ ጋር እንዲሆን አድርጓል ወይ ካላደረገ በቢሊዮን የሚቆጠረውን በጀት ምንም ለውጥ ካልፈጠረው መልሶ ለህዋት ነው የተሰጡ የፖለቲካ ሹርሙ ያለ እንትና እኮ ነው ታደሰ ወረደ አማራ ክልል ባለስልጣናትን ምንድን ነው ያለው በዛ ዶክተር ዊሉቃል ኮፍ ያለ ባለው ጊዜ ይሄ የፖለቲካ ሽሩ ነው። ከዚህና ከዚ እያለ ብሎ ውልጭ አርገን የተሳደበ እና አሁን ህወሓቶችን በዚህ ነው እንግዲህ ይታወቃሉ። አንዱ ከኤርትራ ጋር አንዴ፣ ከአማራ ጋር አንዴ፣ ከአፋር ጋር አንዴ፣ ከፌደራል መንግስት ጋር እያለው እያምታታለሁ ለውጥ ፈጥራቻ አለ ወይ ነው ትልቁ ጥያቄ። ማዋከብ ማወናበድ አይደለ፣ ማወናበድ ሳይሆን ለውጥ ፈጥራል። ለምሳሌ ጌታቸው ረዳ በቃ የቸልክትን ሰራ የቆረቆረ ብለ በትኖት ነው ይሄደው በጊዜያዊ መስተዳደር ውስጥ ገብተው በቅንነት ትግራይ ለማገልገል የወደቆ የተነሰ ሰዎች ዛሬ የህወሓት ሰይፍ ሶሎባ ናቸው። የፖለቲካ ሽርሙ ማለት የፖለቲካ ሽርሙ አሳልፎ እዛ ላሉት ሰጣል። ከዚህ በፊት ትግራይ ላይ የተቋቋመው ጊዜያዊ መስተዳደር እንዲሁም በቢሊዮን የሚቆጠሩ ገንዘብ አድርገው ጨርሰ ቀጣይ አስጨፍጭፋቸው ነው የሄደው። አሁንም በእነ ጌታቸው ሮዳ መዋቅር ውስጥ የነበሩ በቅንነት ለትግራይ ህዝብ ወጥቶ የታገሉትን ሰዎች አሳልፎ አልሰጠም ወይ? ለውጥ ፈጥሯል ወይ? ይህ ይሄ አፈቆላጤነት ወይ ደግሞ አስመስለው ማደር አይደለም። በእያንዳንዱ መዋቅርስ ተጠያቂነት ካልሰፈነ ምንም ትርጉም የለውም። አበበ መጣ፣ ከበደ ሄደ፣ በላቸው ወጣ፣ በላቸው ሄደ፣ ምንድንም ይፈይደው። የተጠየቁ አለ ወይ? በዚህ አራት ዓመት አምስት ዓመት ምስቁልቁለስጥ በአማራ ክልል ብዙ ወንበዴች እንደነበሩ ብዙ ሙስና የበሉ እንደነበሩ የህዝቡን ጥያቄ ቸል በማለት ዝም ብለህ ችግር ከመሬት ተነስቶ ብው ብሎ ፈነዳ አይደለም ፖለቲካ እንደዛ አይደለም እንደ መሬት መንቀጥቀጥ እኛ ምን ማድረግ እንችላለን ብለን ምን ቆመጥበት አይደለም የቀበሌ የወረዳ አስተዳደሮች የህዝቡን ጥያቄ መልሳችሁ ነበር ወይ ህዝቡ ከእናንተ ጋር እንዲሆን እንዲቆም ምን ምን ስራ ሰርታችኋል መጎምጎም አለበት እንኳን ትልልቅ የከተማ መስተዳደሮች ቀርቶ ትክክል ካልሰሩ በህግ በኦሮሚያም ቢሆን ህዝቡን ያስለቀሰ ጨረቃ ቤት ሲገነባ አገሩን ሲሞላ ምንም ያልተነፈሳች ሰዎች ከዛ በኋላ እኔ ተጠያቂ አይደለም አፍረሰው ብሎ ይደፈጥጣል። ሲሰራ አንተ የት ነበርክ ብለው መጠየቅ መቻል አለበት። ተጠያቂነት ባለስልጣን፣ አንዱ ባለሥልጣን ከፍ ያለውን ባለስልጣን መፍራት ማክበር፣ ተጠያቂነት እንዳለበት እንዲረዳ ካላደረከው መዋቅሩ በመናናቅ ላይ በመሞዳሞድ ላይ በመዛሞድ ላይ የተምሮ ከዚህ ይሆናል ማለት ጥንቃቄ አስፈልገዋል። ታስታውሳላችሁ፣ በነገራችን ላይ መንፈሳዊ ተቋማት ላይ ሁሉ እንደዚህ አይነት ነገር አያለሁ። አንድ ደብር ላይ የሆነ ነገር ከዛ ተነስቶ ወደ ሌላ ደብር ይሄዳል። አንድ መስጊድ ላይ የሆነ ነገር ይኖረ ወደ ሌላ ይቀየራል። አንድ ክፍለ ከተማ ላይ ይቀያየራል። ይሄ በህዋት ጊዜ በተለይ ሙላ ኢትዮጵያን የተንሰራፋ ጉዳይ ነበር። ስለዚህ ግለሰቦች ሹም ሽር ስናደርግ በጎ ያደረጉት እውቅናና ሙዝግና ተሰጣቸው ትክክል ያልተወጡ ሃላፊነታቸውን ያልተወጡ በሙስና የተጮማለቁ ህዝቡን ያስለቀሰው ጥያቄን ያልሞለሰ መጠየቅ መቻል አለባቸው። ስለዚህ እነቱ አደሰ ወረዶ እንደሚለት የፖለቲካ ሽርሞ ከዚህና ከዛ ጋር እያደረጉ እጃቸውን እዛም እዛም እየነከረው ሲዘርፉ ሲሆነብደው ሲነጥቁ የነበሩ ሰዎች እንዴት ነው መሊያቸው? እንዴት ነው መፍትያቸው ነው። ይህ መታሰብ አለበት። ግራና ቀኝ ማሰብ ያስፈልጋል። ተጠያቂነት ያስፈልጋል። እና የዚህ ነገር ላይ ጠንክሮ መስራት እና ጉድለት ምንድን ነው ብሎ እራስን መፈተሽ ያስፈልጋል። ያልበለዚያ እንዳልኳቸው እንደሆነ ዶክተር ይልቃል ያን ሁሉ ምስቅልቅል አምጥቶ እባክህ መከላከያ ተቆበለኝ ብለው ፈዳል። አንተ ምን ስትሰራ ነበር? አንተ የቱን የሁሉ ችግር የተፈጠረ ማንም መልስ አይሰጥም። ማንም መልስ የለውም እና መልስ መስጠት ያስፈልጋል። ተጠያቂነት ያስፈልጋል። ከኔ ምን ጎድላል ሎምን እኔ እንደፈለግኩ ሱኝ ወይም ደግሞ ሙስና እንኳን ባልሰራ በቸልተኝነት ነገሮች ተዝረክርከው ውጥንቅጥ ከወጣ በኋላ ህብረተሰቡን ማህበራዊና ኢኮኖሚያዊ ቀውስ ላይ ከጣልኩት በኋላ በቃ አጋዜ በቃ አንተ አንኮ ስልጣነት ትነሳ አለ ብለ አነሳኸኝ፣ ምንም ችግር የለም። እኔ በደህና ጊዜ ሰበሰብኳትን ጎረስ አደርጋለሁ። ሌላውስ የሚመጣውስ እንዴት ይፍራ? ተጠያቂነትን እንዴት ይፍራ? ህወሀት በዚህ የታወቆች ነበረች። እስከ አስቀመጣት መስመር ከወጣ የቦቃለ አበቃ። እሱ የሚሰጠ ሰፍ ብዙ ፍትፍት አለ። ፍትፍት ትበላለህ። ቆንጆ ቤት አለ። በቤቱ ትኖር አለ። ከሰጠው ሀሳብ እንደ መጽሐፍ ቅዱስ ነበር። ሽልክ ካል ሩሽን ነው። ተጠያቂነት የሚባል አስፈልጋል። ሹምሽር ብቻውን ለውጥ አይፈጥሩ። ለውጥ ቢፈጥሩማ በትግራይ ለውጥ ይፈጥሩልን ነበር። ለውጥ ቢፈጥሩማ በኦሮሚያ ለውጥ ይፈጥሮልን ነበር። ለውጥ ቢፈጥሩማ በአማራ ክልል ለውጥ ይፈጥራል። ለውጥ አለው ወይ ይጎምገም ክልል በኢኮኖሚያዊ በማህበራዊ ጉዳዮች የነበሩ ባለስልጣናት የተሻለ ነገር ፈጥረዋል ወይ? ህዝቡን አወያይተዋል ወይ? የሰላም መንገድ ቢያንስ መንገዱን እንኳን ከፍተዋል ወይ? ጠርገውታል ወይ? ለመወያየት የሚያስችል መዳር ፈጥረዋል ወይ? ቢያንስ ሌላው ነገር ይቅር፣ የህዝቡ ጥያቄ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ብለው ቆጥረዋል። ከተቆጠረ ስንቱ ተሞልሳል? ካልመለሱ ምን አባታቸው የሰሩ ነበር። እስካሁን ተዋረዱ። መፈራራት አለበት። መከባበር መቻል አለበት። ተጠያቂነት መኖር እንዳለ ዝም ብሎ ስልጣን መስጠት ብቻ ሳይሆን ያን ስልጣን በአግባቡ ተጠቅሞ ለውጥ መፍጠር ካልቻለ ሊጠየቅ እንደሚችል፣ አንዳንድ ባለስልጣኖች እንደ ጽድቅ ነው የሚያስቡት። ራሳቸውን እንደ ሰማዕት፣ እኔ ብዙ ዋጋ ከፈልክኝ ወደክኝ፣ ቶነሳኝ ይላል። ለውጥ ፈጥረሃለ ወይ? ምን ያደርጉልናል? ለውጥ ካልፈጠርክ ምንም አትሰራም እና ይሄ ሁሉ ነገር መገምገም፣ መታየት፣ መፈተሽ ያስፈልጋል። ለውጥ ካልተፈጠረ

ሹም ሽር ብቻን ለውጦች አይፈጥሩም። መጎምጎም አለበት። ህብረተሰቡን ጥያቄ ለመመለስ ለውጥ ለመፍጠር መሰራት መቻል አለበት። ይሄን ሀሳብ ነው ሲሞቻችን ላይ ከአርግ ሼር አርግብ ፒስ